ስለ ግብዝነት ክፋቱን ማስተው የሚችል የለምና፣ በአይኑ የሚጠቅስ ሰው ልቡናው ያማረ አይሆንም። ለአይንህ ግን ከንፈሩን ይመጥልሃል፣ በተናገርከውም ሁሉ ያመሰግንሃል። ኋላ ግን በቃሉ ይወነጅልሃል፣ በተናገርከውም ቃልህም ያጠምድሃል። የጠላኋቸውም ብዙዎች ናቸው፣ ነገር ግን እንደርሱ አይደሉም። እግዚአብሔርም እርሱን ይጠላል። ድንጋይን ወደ ላይ የሚወረውር ሰው በራሱ ላይ ትወርዳለች። የበደል ግርፋትም ቁስሉ ይታወቃል። ለባልንጀራው ጉድጓድ የቆፈረ ሰው እርሱ በውስጡ ይወድቃል። ወጥመድም ያዘጋጀ ሰው ራሱ ይያዝበታል። ሰው ኃጢአትን ቢሰራ በእርሱ ላይ ትመለሳለች። ከየትም እንደምትመጣ አያውቅም። የትዕቢተኞች ስድባቸውና ሳቃቸው እንደ አንበሳ ያድኗቸዋል ይበቀሏቸዋልም። በጻድቅ ሰው መውደቅ ደስ የሚላቸው ሰዎች በወጥመድ ይያዛሉ። የሚሞቱበትም ጊዜ ሳይደርስ መቅሰፍት ያጠፋቸዋል። ቁጣና ማዕትም የሚያጸይፉ ናቸው በኃጢአተኛ ሰውም ዘንድ ጸንተው ይኖራሉ።